ኮንግራ ኮንግራ ኮንግራ ኮንግራ ጽጌ፣ በዚሁ ቅጽበት የማስታረቁንም ስራ አንቺ ሂጂበት። ሩታን የሚያሳምን ነገር አምጪና፣ ሩታን አሳመነሽ እንዲግባቡ አድርጉ። ገና ነው መለያየት። ዝም ብሎ ቀላል ነገር አለ መለያየት እና እንኳን ደስ ያላችሁ። እውነት ለመናገር አብርሃም ወንድ ልጅ አገኘ። የሆነ ቦታ ላይ አይታችኋቸዋል። ሰላም መባባል እና መተቃቀፍ ይፈልጋሉ፣ ግን ማን ይቅረብ? ማን ይድፈር? ያ ነው ብላት ትሸሸኛለች፣ ብለው ይሸሸኛል አይነት ነገር ማለት ነው። ኤንዌይስ ግን እንኳን ደስ ያላችሁ። ደስ ብሎናል በጣም ሔርሜላ ባለመኖሯ ዛሬ ሩታ የምር ስቃለች። ሩታ የምር ደንግጣለች። ሩታ የምር ደስ ብሏታል። ለማንኛውም እንደ ሁልጊዜው ይችን ሴትዮ ከመሀላቸው አጥፏቸው። ትላንት አብሬዋ አደርኩኝ ብላለች፣ ነገ ደግሞ አርግዣለሁ ብላ ደግሞ እንዳመጣበት መቼም የእኛ ሴቶች ድራማ ድራማቸው አያልቅም፣ እንዳትመጣበት ለማንኛውም በመጀመሪያ ሰላም ልበላችሁ ሰላም ጤና ስጠኝ ውድ የ ዩቲዩብ ቻናል ተከታታዮቼ በአለም ዙሪያ የምትገኙ ኢትዮጵያውያን ኤርትራውያን በያላችሁበት ሰላምታ ይድረሳችሁ ሰላማችሁ ብዙ ትርፍ ትርፍ ትርፍ ይበልልኝ እኔ ያለውኝ እንደውም ጊዜው ደህና ነኝ እና የሩታን ደስታ የሩታን ሳቅ ዛሬ ነው ያየሁት የምር የሳቀችው የምር የተደሰተችው ዛሬ ነው ምክንያቱም በመሀል ያቺ ሰይጣን ስለሌለች ማለት ነው ሰይጣኗ ስለሌለች ደስ ብሏታል። እነሱም ስላገባቸው እሷን ሳያመጧት ቀሩ ማለት ነው። ሁልጊዜ ይሄንን ነው ማድረግ ያለባችሁ። እሩታ እዛ በምትገኝበት ቦታ ላይ ያቺ መገኘት የለባትም ማለት ነው። የሁለቱን ሰላም የምትበጠብቅ የሁለቱን ደስታ የምታሳጣ እሷ ስለሆነች ማለት ነው። እና በዚሁ ቀጥሉበት ማለት እንፈልጋለን። ደግሞ ወንድ ልጅ ከነቃጭም የመጀመሪያ ልጅ ወንድ ልጅ ደስ ይላል። ወንድ አሸነፈ ማለት ነው። አንዳንዴ ማነው እሱ እንትና ሲናገር ሰምታችሁት እንደሆነ አያሳፍረኝም፣ ወንድ ነው ምናምን አይነት ነገር በሱ ወንድነት ነው። እንደ አንተ የራስን ወንድነት አሳየን። እሱማ ከልቡ ሄደ፣ ከልቡ አደረገ፣ ከልቡ ወንድ ልጅ ያገኘ ማለት ነው። አሸንፏል ከላይ ሆኖ ማለት ነው። እኛ ብዙ ጊዜ የምንሸወደው ሴቶች ሴት ልጅ የማናገኘው ከታች እየሆንም ስለምንቸገር እኮ ነው። ለማንኛውም እሱ ግን አሸንፏል ወንዱ። ሴቶች ተጠንቀቁ፣ ሴት ልጅ እንድትወልዱ እሺ። እና ለማንኛውም ግን በጣም ደስ የሚል ነገር ነው። እውነት በጣም ነው ደስ ያለኝ ዛሬ። በዚሁ ቀጥሉበት ማለት ነው የምፈልገው፣ በዚሁ ቀጥሉበት፣ እንድትስማሙ፣ እንድትገናኙ በጣም ነው ደስ የሚለኝ። እና ሁሌ ደስተኞቹ ናችሁ፣ አብራችሁ እንትን እንድትሉ ሁሌ እንመኛለን። ዛሬ በጣም ደስ ብሎኛል። እውነት ለመናገር እንትኖቹ እራሳቸው እንዴት እንዳሉ አይታችኋቸው ከሆነ እንኳን ደስ ያለች ምናምን አይነት ነገር ብለዋል። የእሷም አለመኖር ሁሉንም አስደስተዋል። ወንድ ያሉት አሸንፈዋል፣ ሴት ያሉት ትንሽ ነበሩ። እንግዲህ ያው ግሬስ እና ሮያል ፋሚሊ እኩል ሆኗል። የማን ግሬስ፣ የማን ሮያል? የሁለቱም ጋር ወንድና ሴት ስላሉ ማለት ነው። ኤኒዌይስ ግን ዋናው በሰላም መገላገሏ ነው። መብርሃም በሰላም ሁለት ታደርግሽ እና በሰላም ትገላግለሽ ነው ማለት የምንፈልገው ከዚህ በመቀጠል ጸጉ ዳንኤል የሚባል ወንድ መጀመሪያ ማይሆንሽ። የምር ድራማ አይደለም እዚህ ጋር የሚሰራ ዘተነቺ ማነች የምትባሏ ሴትዮ ሜሮን የምትባሏ ሴትዮ ምን አለበት፣ ሁሌ የሰው ህይወት እየገባሽ ባትበጠብጥ። እራሷን በምን መስፈርት እንደምታየው እራሷን በምን ሂሳብ አይታ ሰዎች ህይወት እየገባች ማስማማት ማለያየት ማለያየት ማለያየት ማስማማት፣ አንድ ቀን ማስማምታ አይቻት አላውቅም። ማለያየት ማለያየት ማለያየት። ከዚህ በፊትም ታውቃላችሁ በሩታና በአብርሽ መሀል ላይ ገብታ ነበረ። ማለያየት እንጂ ማስማማት የሚባል ነገር አታቅም። ሰው ሲለያይ እንዴት ደስ ይለዋል። ሰው ሰው የሰው መለያየት የሚያስደስታው ሴት እሷን ናየ። የራሷን ህይወት አታሳምር፣ የሰው ህይወት አታሳምር። ትዕግስቴን አትፈታተኙ። እሷን በምን ስለወፈር ሰው በወፈር አይደለም እሺ። ቢነኳት እኮ እዚያው ክብልልካለች። መሬት ወድቃ እስከምትነሳ ድረስ አንቺ ሀገር አቋራጭ ሮጠሻል። እኔ እናት ሜዳ ላይ አፍርጫትና ሩጪ። ጽጌ ብቻዋን እዛ ቦታ ላይ ሀክ ሰራቻችሁ። እነዛ ሁሉ ወንዶች፣ የተርመጠመጡ ወንዶች፣ ሴት አውሎች በጽጌ እና በዳኒ መሀል የገቡ ነገ ግን እነሱ ዞረው አንድ ቢሆኑ ያፍሩባቸዋል ማለት ነው። ጽጌ ኮስተር በይ። በናት ይለምንሽ ደግሞ እዛም እዛም እየሄደ ታገብኛለሽ እያለ የሚንበረከክ ያቺንም ያቺንም ወንዳ አገረዷንም ሴት አገረዷንም እየሄደ እያፈቀረ ልቡ ለሰላሳ ሴት የሚሄድ ልጅ ዳኒን አትመኙ። በቃ በጣም በሴት ልጅ ቁማር ነው የሚጫወተው። እንዴት አይነት እስካሁን ስንት ሴት አፈቀረ? የምሩን ማለት ነው ሩታን፣ ከዚህ በፊት እንደነበረች ብሎ ነበረ ሲሄድ የነበረው የምሩን ነው። አሁን ደግሞ የድሮ ጓደኛ የመጣች ብሎ ለእሷ ደግሞ ታገብኛለች ብሎ ቀለበታ ተንበርክኮ አደረገላት ማለት ነው። ሴቶቹም ሲጠየቁ እሽ የሚሉት አንዳንድ ረህጥ ሴቶች አንዳንድ ዘላን ሴት ወንዶችም ሲጠይቁ አይን አለማፈራቸው። የእነ ናሂን ደግሞ አይታችሁት እንደሆነ ናሂን አይታችኋላል። ውብዬም ውብዬንና ናሂን ለማለያየት እነንትናም እጃቸው ሙቪ ሙቪ እውነት ሙቪ ይሄን ነገር እጅ ካለበት ማንም አይፈታም። በነገራችን ላይ ማነሽ ውብዬ ናሂንም ውብ ማነው አራቱንም አራቱን መጨረሻ እስከሚታወቅ ድረስ አራቱን ከርቻ ላይ ማስገባት እና እውነቱን ማጣራት ነው ያለብሽ። እዛ ሲለጠለጡ ግርግራቸውን በፖሊስ ወይም በሳማ ሲቀጠቀጡ እውነቱን ያወጣሉ። ማን ጋር እውነቱ እንዳለ የዛኔ የተረጃለች። ከዛ በተረፈ ሁሉም እራሱን ነፃ ለማውጣት ነው የሚጋጋጠው። እኔ ንጹህ ሰው ነኝ እኔ እንደዛ አለም አን አታስቢ አንቺ እንደምታስቢ አለም የሚሉት ሲያስመስሉ ነው። አስመሳይ እየበዛበት እንትን ሆኗል። ሁሉም ለራሱ ቢዝነስን እና እውቅና እንጂ የሚፈልገው ለሰው ህይወት ይጠቅማል ሊጎዳል የሚሉትን ነገር አያስቡም። ስለዚህ አራቱንም አስይዘሽ አራቱንም ነገ እናትዬ ወደ አዲስ አበባ ስትመጣ አራቱንም አስይዘሽ አራቱንም ጠይቀሽ እውነቱን ማወቅ አለብሽ በቃ እንጂ እንደዚህ ዝም ብለሽ እንደ ቀልድ የምትታየው እንትን አደለም። የምትፈቸው አለ። ይሄኛውን መጀመሪያ ሲያሽቃብጥ ሲያሽቃብጥ ነበረ እሷ ጋር መታሆን ይቀርታ ያለው ከእነሱ ጋር እኔም እጅ ያለበት አለ እውነቱን ስለሚያውቅ እጁ ስላለበት እንትን አደረገ። አልሳካ ሲለው ወደ ውብዬ ግልብጥ አለ። ይሄው ዛሬ ደግሞ መጣና እኔም እጅ ያለበት ውብዬም እሱ እጁ አለበት ሶስታችን እጃችን አለንበትና እኛን እንደዚህ ያደረግ ነው። ከአንገቱ ላይ ሀብሉ ውስጥ ወልቆ ከተጣለ ወደ ራሱ ከተመለሰ አዎ መጀመሪያውንም ተብሏል እና ይህ እንዲህ አይነት ሰው አልነበረም፣ እኛ እስከምናውቀው ድረስ በተለያዩ ሴቶች እየመጡ የሆነ ነገር እያደረጉበት ቢሸውሉት እና ንግግሩን ቢያበላሹበት ትዳሩን ቢበጠብጡበትም የቤተ ክርስቲያን ልጅ ነው በቁርባን የተጋቡ ናቸው ብዙ ቃለመጠየቅ ከዚህ ቦታ ከዚህ በፊት ሲደረግላቸው የሚናገሩትን መቼ እናያለን እ በሚደረግላቸው ቃለ መጠየቅ ነው እኛ ምናምናቸው ከዛ በዘለለ ማንም ማንም አያውቅም የምናውቃቸው ሚዲያ ላይ ነው ስለዚህ ሲጋረፉ እውነቱን ያወጣሉ እንግዲህ እናትየው ደግሞ ነገ ወደ አዲስ አበባ ስትመለስ መምጣቱ አይቀርም እውነቱን ታውቃለች ማለት ነው ሙቪ ግን እውነት ይሄ ነገር ካለበት ማንም አይለቀው። አጥንቱ ወጣ እኮ ነገር ሲጎደጉዱ ሲጎደጉዱ ሲጎደጉዱ ይሄ ሁሉ ቢቀርስ። ገንዘብን ፈልጋችሁ ከሆነ ሰርታችሁ ገንዘብ ታገኛላችሁ። ገና ወጣቶች ናችሁ። እውቅናንም በየራሳችሁ ሚዲያ እየመጣችሁ እውቅናን እያገኛችሁ ነው። ከተለያዩ ሴቶች ጋር ከተለያዩ ወንዶች ጋር ትዳር ቤት ላይ ለምን መግባት አስፈለጋችሁ? ተንኮልም ከሆነ ማለት ነው ሰው ስንት ላጤ ሞልቶ ባለ ትዳር ቤት ሄዶ ትዳርን መበጥበጥ ትዳርን ማለያየት የልጅ እናትና የልጅ አባትን ቤት ገብቶ የልጅ እናትና አባትን ማለያየት ማለት ምንም የሚሉት ተንኮል ምንም ምን የሚሉት ስራ ነው ምን የሚሉትስ ድራማና ፕራንክ ነው የሚደረገው እንደዚህ አይነት ነገ ደግሞ ፕራንክ ነው ምናምን ብለው ቢሉ ማለት ነው የሰው ህይወት ከበጠበጡ ሰውን ማይሆን ድርጊት ላይ ካደረጉ በኋላ ካስደረሱ በኋላ እንደዚህ አይነት ደረጃ ላይ መድራረስ ማለት ነገ ዋጋ ያስከፍላቸዋል ለእያንዳንዳቸው ማለት ነው ስለዚህ ሁላችሁም ከማን ትማራላችሁ? ጓደኛን እውነቷ ነው አላምንም ብላለች። ዳግመኛ ሰውን አላምንም ብላለች። ማንንም ሩታም ብላለች። ሰውን አላምንም ብላለች። እሷም ሰው በመሀሏ ሁለተኛ አታስገባም። ውብዬም በመሀሏ ሁለተኛ ሰው አታስገባም። ጓደኛ በአሁኑ ሰዓት ላይ ሊበላችሁ እንጂ የሚመጣው ህይወታችሁን ሊያስተካከልላችሁ አይመጣም። ትዳራችሁ ሊበጥብጥ እንጂ የሚመጣው ትዳራችሁን ሊያሳምር አይመጣም። ስለዚህ በጓደኛ ላይ የምትጥሉትን እምነት ትታችሁ ወደ ራሳችሁ ተመለሱ። ጽጌ አሁን የጽጌም ጓደኛ ነበረች ሜሮን የምትባለው እንግዲህ አስቧት። ጽጌን ማንም ከጎኗ ቆሞ የተረዳት የለም። እውነቷን ነው በዚህን ሰዓት አብርሃምንና ሩታን አይጣ እንዴ ነው እሷ ቀለበት ታገብኛለች ብሎ ሲላት እሺ ብላ ጣቷን የምትሰጠው አያገባች እኮ ማለት በቃ እንደ ሩታና እንደ አብረሽ ነገ አንድ ቤት መኖር ይጀምራሉ። ከዛ ሰርጋችን ዱባይ ነው ይላሉ ወይ ሰርጋችን ሳውዲ ነው ይላሉ። አረብ ሀገር ሄዳሉ። ከዛም በኋላ በመታቸው ደግሞ ተለያይተናል ብሎ ይመጣሉ ማለት ነው። ዝም ብሎ አይደለም ቀለበት ታገብኛለሽ ብሎ ተንበርክኮ ሚዲያ ይዞ ጣት ላይ ቆርቆሮ ማድረግ ትርጉም የለው። መጀመሪያ በልባችሁ ነው። ልባችሁ የምር አሳምኑት። ልባችሁ ከልባችሁ የምር ሰው ውደዱ፣ ሰው አፍቀር። ከዛ በኋላ ቀለበት ቆርቆሮ ነው ታደርጉታላችሁ፣ ጣታችሁ ላይ ማለት ነው። ደግሞ በዚህ ዘመን ያችም ያችም ታገብኛለሽ አፈቅር ካለው የኔውን ብላ በምትልበት ዘመን ላይ እየተነሳችሁ ይህን ያህል ዓመት የነበረ ጓደኝነታችሁን ማውረዳችሁ በራሱ ያሳፍራል እና ሔርሜላ ዛሬ ተደብቀሻል። ሔርሜላ ዛሬ ተበሳጭተሻል፣ ተናደሻል በእርግጠኝነት እንዴት እንዲያረጉኛል ብለሻል። ወይም ደግሞ ሰምተሽ ከጓሮ ተደብቀሽ እያየሽ ነው። ከጓሮ መጥተሽ እያየሽ ነው። ካየችሽ ነገሩ እንደሚበጠበጥ ስለምታውቂ ነው። እነሱም ያላመጡሽ ቦታው ላይ ያላስገቡሽ ነገሩ ሳይበጠበጥ ከጀርባ ሆነሽ ብታይም በሚዲያ ብታይም ከየሽ በኋላም ብትሰሚ አይመለከትሽም። አሁንም ግን ሁሌ ምምንሽ በዛም በዛም የተለያዩ ልጆች እየመጡ እሷን አውጡ ነው እየተባለ ያለው እሷን ከእሱ ጋር ድጋሚ ያት ነገሩ የሚስተካከል ነገር ነው እየተባለ ነው ያለው። ምናልባት የምትከታተይ ሆነ የተለያዩ ሰዎችን ሚዲያ እነሱ ላይ አይተሽ በባልና ሚስት ባህል በልጅ እናት እና አባት መሀል ላይ ገብተሽ አሁን ደሞ ሩታ አብርሃም ወንድ ልጅ ስለሆነ የተሰጠው ሳይወድ በግዱ ሳይወድ በግዱ ሊርቅሽና ወደ ልጁ እናት ሊቀርብና ልጁን በእጁ ለማድረግ ልጁን አንድ ቤት ከሚስቱ ጋር ለማሳደግ ለማሳደግና ከሚስቱ ጋራ አይዞ ከአይዞሽ ተባብለው እንዲኖሩ ያደርጋቸዋል። ወንድ ልጅ ደግሞ ወንድ ሲሆን የመጀመሪያ ልጁ ደስ ነው የሚለው ኑሮውን ሁሉ ነገስቶ በቤቱ ነው የሚያደርገው። ስለዚህ አብርሃም ወንድ ልጅ ሰጥቷል። አብርሃም ወንድ ልጅ አግኝቷል። ሔርሜላ ከህይወታቸው ዛሬም ትበያለሽ፣ ሁሌም ትበያለሽ። ውጪ እባክሽ ውጪ፣ እንልሻለን እኛም ዛሬም ማለት ነው። በትዳርማ ላይ ገብታችሁ የማይሆን ነገር ለምታደርጉ እንስቶች በአጠቃላይ እና ለማንኛውም፣ ዛሬም ያው አጫጭር ቪዲዮ እየሰራሁ ይልቀቅ እንጂ ረጅም ቪዲዮ ምንም አልተሳካልኝም። ይሄን ይመስላል ተረፈ። አመሰግናለሁ። ለዛሬ ያለኝ በዚህ ላይ ያበቃል። ሰላም፣ ሁኑልኝ። ወዳችኋለሁ። ሰብስክራይባችሁ ግን አይለኝም።